ሰላም ዓለይኩም ወራህመቱላ ወበረካቱ ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። ዛሬ ደግሞ እዚህ ጋር በምታዩት ፊደላቶች ጠወ ጀና ገሚ በሚባሉት ፊደላቶች በእነሱ ዘር ቃላት መመስረት ይሆናል የምናየው ማለት ነው። ከዛ በፊት ግን ለዚህ ዩቱብ አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ በማድረግ የቻናሉ ቤተሰብ የሆኑ ስም በየቀኑ ለምለቀው ቪዲዮ ይጠቅማችኋል እና ላይክ ሰብስክራይብ ማድረጋችሁን አተርሱ። እስከ መጨረሻ ድረስ ተከታተሩት ለእናንተ በጣም ጠቃሚ ስለሚሆን፣ እንዲሁም በኦንላይን ትምህርት መማር ምትፈልጉ በግል ሆነ በጉሩፕ መማር ምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀመጥኩላችሁ ኢሞ፣ ዋትሳፕ፣ ቴሌግራም ደውላችሁ ማናገር ትችላላችሁ። የኦንላይን ትምህርት ከልዩ እገዛ ክትትል ጋራ የምነሳት ይሆናል ማለት ነው። እናንተ የቪዲዮ እስከ መጨረሻው ጨርሱት፣ ይጠቅማችኋል። ወደ ትምህርቱ የምንገባ ይሆናል፣ አብራችሁ ይቆየው ማለት ነው። እዚህ ጋ እንደምታዩት እንግዲህ ጠ ፊደል ወ እና ጀ እንዲሁም ገ ፊደላቶች አሉ ማለት ነው። በእነዚህ የዘር ሀረጎች ወይም ቤተሰቦች ጋር አረፍተ ነገር እምንመሰረት ይሆናል። መጀመሪያ በጠ ፊደላቶች እንመስረት። እንግዲህ እዚህ ጋር እንደምታዩት የጠጡ መጀመሪያ ፊደል ጠ አለ። ከጠቀጥሎ የረሩ መጀመሪያ ፊደል ረ አለ። በአንድ ላይ ጠ ረ፣ ቀጣ የገጉ መጀመሪያ ፊደል ገ ጠ ረ ገ ጠ ረገ ጠረገ ጠረገ ይሆናል። እዚህ ጋር ሲመጣ ደግሞ የጠጡ ስድስተኛ ፊደል ጥ አለ። ከተቀጥሎ የለሩ አራተኛ ፊደል ራ ጥራ እና የተቱ ስድስተኛ ፊደል ት ጥራ ት ጥ ራ ት ጥራት ጥራት እዚጋ ስንመጣ ደግሞ የጠጡ ስድስተኛ ፊደል ጥ አለ። ከጥ ቀጥሎ የነኑ አራተኛ ፊደል ና አለ። ጥና ጥና ና የጠጡ ስድስተኛ ፊደል ት ጥና ት ጥና ት ጥናት ጥናት። እዚጋ እንደምደት ደግሞ ባለ ሁለት ፊደላት ቃል አለ ማለት ነው። መጀመሪያው የጠጡ አምስተኛው ፊደል ጤ ከጤ ቀጥሎ የነኑ አራተኛ ፊደል ና አንድ ላይ ጤ ና ጤና። እዚህ ጋር ስንመጣ ስመጣ የጠጡ ስድስተኛው ፊደል ጥ አለ የሰሱ መጀመሪያ ፊደል ሰ አለ ጥ ሰ እና የጠጡ ስድስተኛው ፊደል ት ጥ ሰ ት ጥ ሰ ት ጥሰት። በጠጡ ይሄን ካየነ ቀጣይ ወደ ወው ፊደላት እንመጣለን ማለት ነው። እዚህ ጋር ደግሞ ወ ፊደላት ደግሞ እንያቸው። በወ ፊደሉ ምንጀምር ደግሞ የመጀመሪ የወው መጀመሪያው ፊደል ው አለ ከወቀጥሎ የገጉ መጀመሪያ ፊደል ገ ወገ እና የነኑ ስድስተኛው ፊደል ን ወገ ን በአንድ ላይ ወ ገ ን ወገን ወገን። እዚህ ጋ ስንመጣ የወው ሁለተኛው ፊደል ው አለ ከወቀጥሎ የሰሱ መጀመሪያው ፊደል ሰ በአንድ ላይ ውሰ እና የታቶ ስድስተኛው ፊደል ት ኡ ሰ ት ኡ ሰ ት ውሰት ሰ ት ኡ ሰ ት ኡ ሰ ት እዚጋ ስመጣውንም የኡ ስድስተኛው ፊደል ኡ አለ ከወቀጥሎ የበቡ መጀመሪያ ፊደል ባለ ኡ በ እና የተቶ ስድስተኛው ፊደል ት ኡ በ ት ኡ በ ት ውበት ውበት። አሁንም ስንመጣ የወው ስድስተኛው ፊደል ው አለ ከውቀጥሎ የደዱ መጀመሪያ ፊደል ደ አለ ውደ፣ እና የሰሱ አራተኛው ፊደል ሳ በአንድ ላይ ው ደ ሳ ውደ ሳ ውደ ሳ። እዚህ ጋር ስንመጣ የወው አራተኛው ፊደል ዋ አለ ከዋቀጥሎ የነኑ አራተኛው ፊደል ና አለ በአንድ ላይ ዋ ና አሁን ይሄ ዋና የሚለው ሁለት ትርጉም ዋና ናን ጠብቅ ካደረግነው ዋና ይሆናል። ዋና ና ፊደልን ደግሞ ሌላ ካደረግነው ዋና ዋና። እሺ ይጠቅም ይችላል ለም የተለያየ ትርጉም ያለው እንዳነባባችን ነው ማለት ነው። ዋና ዋና። እሺ የውን እንደዚህ ካየነ ቀጣይ ደግሞ የጀ ፊደል እዚህ ጋር እንደምናየው ጀ ፊደል እና ያለ ማለት ነው። እዚህ ጋር ስንመጣ የጀጁ መጀመሪያ ፊደል ጀ አለ። ከጀ ቀጥሎ የበቡ መጀመሪያ ፊደል በ አለ ጀበ እና የነኑ አራተኛ ፊደል ና፣ ጀበ ና፣ ጀ በ ና፣ ጀበና፣ ጀበና። እዚ ጋም ጀ የመጀመሪያው አለ። ከጀ ቀጥሎ የመሙ አራተኛ ፊደል ማ፣ ጀ ማ እና የለሉ ስድስተኛ ፊደል ል፣ ጀማ ል፣ ጀ ማል ጀማል ጀማል። እዚህ ጋር ስንመጣ ደግሞ የጀጁ ስድስተኛው ፊደል ጅ አለች። ከእጅ ቀጥሎ የረሩ አራተኛው ፊደል ራ ጂራ እና የተቱ ስድስተኛው ት ጂራ ራ ት ራ ት ጅራት። እዚህ ጋር ስንመጣ የጀጁ መጀመሪያ ፊደል ጃ አለ። የገጉ ስድስተኛው ፊደል ግ አለ ጀግ ና የነኑ አራተኛው ፊደል ናል ጀግ ና ጀ ግ ና ጀግና ጀግና። እዚህ ጋር መጨረሻ ላይ ደግሞ ሁለት ፊደላቶች ያሉት ቃል አለ ማለት ነው። እዚህ ጋር የጀጁ ስድስተኛው ፊደል ጅ ቀጣይ የመሙ አራተኛ ፊደል ማ ጂ ማ ጂ ማ ጂ ማ ታውቁታላችሁ የአገር ስም ነው። ጂ ማ ጂ ማ እሺ ወደ ቀጣይ ስንመጣ ደግሞ እዚህ ጋር እንደምታዩት ገ ፊደል አለ ማለት ነው። ገ በገጉ ቤተሰብ ደግሞ እና ነባለን እዚህ ጋር የገጉ ስድስተኛ ፊደል ግ ነው ያለ ከግ ቀጥሎ የመሙ መጀመሪያ ፊደል መ ግ መ እና የለሉ ስድስተኛ ፊደል ል ግ መ ል ግ መ ል ግ መ ል ግመል። አሁንም የገጉ ስድስተኛ ፊደል ግ አለ ከግ ቀጥሎ የፈፉ ሶስተኛ ፊደል ፊ አለ። ግፊ እና የተቱ ስድስተኛ ፊደል ት ግፊ ት ግ ፊ ት ግፊት ግፊት። እዚህ ጋር የገጉ ሁለተኛ ፊደል ጉ አለ። የመሙ አራተኛ ፊደል ማ አለ። ጉማ እና የረሩ አምስተኛ ፊደል ሬ ጉማ ሬ ጉ ማ ሬ ጉማሬ። ጉማሬ እዚህ ጋር የገጉ ሶስተኛ ፊደል ጊ አለ የተቱ አራተኛ ፊደል ታ አለ ጊታ እና የረሩ ስድስተኛ ፊደል ር ጊታ ር ጊ ታ ር ጊታር ጊታር። እዚህ ጋር መጨረሻ ደግሞ እንደምናየው ሁለት ፊደላቶች ያሉት ቃላት አለ ማለት ነው። እዚህ ጋር የገጉ ስድስተኛ ፊደል ግ አለ ቀጣይ የፈፉ ስድስተኛ ፊደል ፍ አለ ግ ፍ ግፍ ግፍ ግፍ። እንግዲህ ውድ ተመልካቾቻችን የዛሬ አማርኛ ይሄን ይመስል ነበረ። አማርኛ ብቻ አይደለም እንግሊዝኛ፣ ሂሳብም እናስተምራለን ማለት ነው። መማር የምትፈልጉ እንዲሁም ይሄ ትምህርት እንዳለ ለሚያውቁ ሰዎች ይህን ቪዲዮ ሸር አድርጉላቸው ማለት ነው። እነሱም ይጠቀሙበት። በቀጣይ እስክንገናኝ ድረስ ሰላም ዐለይኩም ደህና ቆዩ።